ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻይና ላይ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዙት ይበልልኝ። እንዲሁም ያላ ሰላም እና ዝረት በእናንተ ላይ እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዛት ብያላችሁበት አላህ ይጠብቃችሁ ይጠብቅልኝ ማለት ነው። ወንዶች ዬ እንዴት ናችሁ? እንደሰነበታችሁ ሁሉ መልካም ብሎ ሰላም እንደሚመጥ ተስፋ አደርጋለሁኝ። ያው መሰንበቻውን ብቻውን ቪዲዮ ሰርቻለሁ። እርግጥ በጣም አመሰግናቸዋለሁ ስራ ፈትቻለሁ የሚለው ላይ ቪዲዮ አብዛኛውን ሰው አይዞ ሻብርሽሪ ሽሪ በይሁላችንም ቤት ነኝ ላላችሁኝ፣ ላጽናናችሁኝ፣ ጥሩ ኮሜንት ለጻፋችሁ ልኝ ኮራ ወላ በጣም ነው ማመሰግነው ውዶችዬ ማለት ነው። አውቃለሁኝ ሳውዲ አረቢያ ላይ አሁን ላይ በጣም ተቸግረናል ማለት ነው። የስራ መጥፋት ሁኔታ በጣም አሳሳቢ ይሆናል ማለት ነው። ቢገኝም ደግሞ እንደ አጋጣሚ ሆኖ ደግሞ ዝማይ ከፍል ይሆናሉ ማለት ነው። አላ ኩልሃል አላ ስብን ወተላ እያመሰገንን ውዶችዬ ማለት ነው። አላ ስብን ወተላ ኸይርን ነገርሻለን በያላችሁ በታ ላይ ጠብቃችሁ በጣም ነው የማመሰግናቸው ውዶችዬ እንዲሁም ደግሞ ጥላቸ አላላችሁ። እኔ ምንም የምለው ነገር የለኝም። አላ ስብን ወተላ ልቦና ይስጠን ከማለት ውጭ ምንም የምለው ነገር የለኝም ማለት ነው። ለወደደኝ ያላ ወደደው ለጠላኝም እንግዲህ አላ ስብን ወተላ ጥላቻን አስወግዱለት እዝነትን ያስፍንበት በማለት ብቻ ነው እንደ አማደርገው ማለት ነው። ወንዶች ይ እዚ ጋ ሶሻል ሚዲያ፣ አንደኛ ሶሻል ሚዲያ ስንወጣ ማን ጠላን ማን ወደደን ማን ደህና ሙሽኪላ ማለት ነው የሀባቢ ሶሻል ሚዲያ እስከወጣን ድረስ አትኩሮት የምናደርገው እኛ ሶሻል ሚዲያውን ብቻ ነው። በቃ ቢሎ እንሰራለን። ማን እንደሚወደን ማን እንደሚጣላን እየመረመርን ልናወጣ እንችልም። ነገር ግን በኮሚቴዎች አንጻር የሚጠላን ሰው እንዳለ የሚወደንም ሰው እንዳለ እናውቃለን ማለት ነው። እኔ ግን አብዛኛውን ያየሁት ጥሩ ኮሚንት ነው የሚወደ ነው እ የበዛ የሚጠላኝ አልበዛም። ቢጠላኝም ደግሞ አንዳንዴ ጥላቴን አብዛልኝ ነው የሚባለው። ጥላት ሲበዛ ታርጋላቸው መሾር ትሆናላቸው ብዙ ነገር ማለት ነው። አልሐምዱላ አሁን መስመር እያያዝኩኝ ነው አለ ስብና ታላ ደግሞ ብሎልኝ እንሻአላ። እንግዲህ ዩቱብ ሊከፍ ላይ ዳርዳር እያለ ነው እንሻአላ። በአላህ ፍቃድ ዶ አድርጉልኝ። እቺ ደግሞ ትንሽ የቀራክ ዶላር ሞልካልኝ ብሩ እንዲወርድ ዴ ደው አድርጉልኝ ማለት ነበች። ይ ዛሬ እንግዲህ ምን እላችሁ መሰላችሁ? ፍቅር አያረጅም ሀቂቃ ማለት ነው። የተዋድለድ ሰው አልያም ደግሞ አብሮ የኖረ ሰው እንደገና ተለያይተው ከስንት አመት በኋላ ይገናኛል ማለት ነው። ወላ እውነቴ ነው። በጣም በጣም ከዘጠኝ አመት ከአስር አመት በኋላ ይገናኛል። ወላ እኔ ገነት ንጋቱ እና ባልተቤቷ በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። እንግዲህ ልጆቿን እሷም ለሀላዋ እሱም ለብቻው እሷም ለብቻዋ ሁና በስምምነት በፍቅር ተለያይቷል። ባልና ሚስቶች ነገር ግን በሰላም ነበረ ልጆቻቸውን ሲያሳድጉ የነበረው ያላቸው የልጃቸው ፍቅር ይሁንና ሲከባበሩ ወላሂ ናቸዋለኝ ደስ የሚል ነበረ። ይሁን እንግዲህ ተመልከቱ፣ ትዕግስት ያደረገ ሶብር ያደረገ ውዴት ያለበት ልጅ ያለበት ቤተሰብ ዙሮ ዙሮ መጣመሩ አይቀርም ማለት ነው። ወላሂ እውነት ነው። እኔ እንጃ ከምነግራችሁ በላይ እነሱ ጋር ውዴት አለ፣ ፍቅር አለ፣ መተሳሰብ አለ፣ እዝነት አለ፣ ሞሀብ አለ። ያንን ያየሁት ማለት ነው። ከእነሱ ጋር ያየሁት ነገር ቢኖር ይህንን ነው። ፍቅር ካለ የሆነ መተሳሰር ካለ መተሳሰብ ካለ ያ ሰውዬ ለምን ሺ ዓመት አይኖርም? መገናኘቱን ጀሊኑ ነው ያስቀመጥለት። እነዚህ ሰዎች አሁን ሞክረናል፣ ደጋግመን ለመታረቅም አብረን ለመኖርም ሞክረናል ብለዋል ሙቀት ትንሽ ሙቀት ስላለ ነው ማለት ነው። እና ሞክረናል ብዙ ጊዜ አብረን ለመኖርም ያለውን ችግር ለማስተካከለን ለማስተካከል በቃ አላደለ ፈጥረን ነበር፣ ግን አልሆነ አለ ብላ ነበረ። ገነትም እንደገና ባለቤቷም ማለት ነው ኢንተርቪስ ሲደረጉ፣ አሁን ግን ድል ለባለ ሰርግ ተጋቡ። አባቴ በላው መክሰላ፣ ተባረከላ፣ እናንተ ጅሚል ወላ። ግን እኔ ደስ ናለኝ ሀቂቃ ማለት ነው ታውቃላቸው የአረብ የሚዋደድ ሰው እንደዚ ተለያይቶ እንደገና ደግሞ ሲገናኝ የራሱ እንጃ ፍቅር አዲስ ይባላል እንግዲህ ያለውን። ሀዋለ ከልጆቻቸው ጋር ከልጆቻ ጋር ያላት ፍቅር እኔ እንደገነት ንጋቱ ምርጥናት ነው መሆን የምፈልገው ማለት ነው። ምርጥናት ለእኔ ለፍርዶ ሲ ምርጥናት መሆን ነው የምንፈልገው፣ ግን ሳህ መጀመሪያ ላይ አላሳድግኳትም። ግን አለሱ ታላ ብሎልኝ ብገባ እኔ እንጃ በቃ የምኖረው ለእሷ ነው ሳህ አለኝ ብዬ የማስበውም ነገር ቢኖር በምድር ላይ እሷ ነች፣ እሷና ቤተሰቦቼ ናቸው። ይሁንና ከእሷ በላይ የምኖርለት አለ፣ የሚያጓጓይ ነገር አለ ብዬ አስብ። ምክንያቱም ልጅ አለች፣ ልጅ አለሜ ደስታዬ ናቸው፣ ሁለ ነገር ነች። በእሷ ውስጥ ብዙ ነገሮችን አያለሁ፣ በእሷ ውስጥ እናቴን አያለሁ፣ በእሷ ውስጥ ቤተሰቦችን አያለሁኝ፣ በእሷ ውስጥ እንነቴን ማንነቴን አያለሁ ማለት ነው። አለኮላሀይ ሌላቸው የፈለግኩት ነገር ፍቅር ካለ መተሳሰብ ካለ እዝነት ካለ ሰላም ካለ ወላሂ የማይገናኝ ሰው የለም ወዶችዬ ማለት ነው እኔ ያየሁት ነገር ያንን ነው ምክንያቱም ፏ ብለው እንደዛ ትጋቡ ምናምን ነገር ስታዋቸው ያለውን ነገር ስትዩት ማለት ነው ደስ ሲል ስሜቱ ደስ ይላል ወላሂ እውነት ነው ፍቅር ካለ የተለያዩ ሰዎች ይገናኛሉ አይገናኙ ማለት አይደለም አላህ ስብሃን ወታላ እገዛ ካለበት ለምን ሀያ ዓመት አይቆዩም ለምን 10 ዓመት 15 ዓመት 30 ዓመት አይቆዩም? እነዛ ሰው ፍቅር ቢኖራቸው ልጆቻቸው አሁን ለትዳር ደርሰዋል። እንግዲ ማሻላ ተባረከላ ጠንካራ እናት ናት ጠንካራ አባት ነው ብለው ብለው ተሳሰሩ። እንግዲህ ተመልከቱ ማለት ነው አብረው ሊያረጁ ነው። እነሱ ግን ያን ምንም እንኳን ቢለያዩም እንኳን ያለውሀ ልክ እንዲሁ እንድምናህት ነበረ ያላቸው ቤተሰባዊ አይታችኋቸው ከሆነ አብዛኛውን እንተርቢስ ይደረጉ ያለውን ሀዋል አይታችኋል። እኔ የተገነዘብኩት ነገር አለኝ፣ ሀቂቃ ማለት ነው ወላሂ እላቸዋለሁኝ። እነሱን ሳይ የአረብ የተለያየ ሁላ ተገናኝቶ አንድ ላይ ሆኑ ልጆችን ቢያሳድግ ነው ያልኩት ማለት ነው። የእኔ የሁለቱም ስሜት የሁለቱም ፍቅር ይወክለዋል። አሁን እነዚህ ልጆች ልጆቻቸው ደርሰውላቸዋል። የሆነ ሀዲያ ምናምን ሲሰጧቸው ልጅቷ ምናምን ላይ ደስ ነው የሚለው ማለት ነው። ልጄ ደርሳለኝ እኔ ለእኔ በቂ ናት ማለት ነው እና ብዙ ብዙ ቢሆንም ከብዙ ያኔ ከአንድ ብርቱ ሁለት ደካማ የሚባል አባባል አለ። አሁን እሷ ልጆቿ ሶስት ናቸው መሰለኝ፣ ተቅሪባል ሶስት ነው፣ እንደዚያ ናቸው አለ። ገነት ምርጥ ናት ናት፣ ይገባታል። አባትየውም እንደዚያው። ምንም እንኳን የራሳችን ደካማ ጎኖች አለን። የሰው ልጆች ደካማ ጎን ነፍ ነው። ልጆች እኔ የሰው ልጅ አጠፋለሁ በደንብ አርጌ ስህተቶችን እሰራል በደንብ አድርጌ። ዋናው ነገር ከስህተታችን መታረማችን ነው። ስህተት ሰርተን መታረማችን ከስህተታችን፣ ስህተት እኮ እንደዚህ አይነት ስህተት ሰርተናል ብለን ከዛ ከስህተታችን መመለሳችን ነው። ይሄ ብልሃትነት፣ ጥሩነት፣ ብልጥነት ነው የሚባለው እንጂ ጅልነት አይባልም። የሰው ልጅ ጥፋት አጥፍቶ ይቅርታ ተጠየቀ፣ ጥፋት አጥፍቶ ጌታውን አላህ ወይ ማረኝ፣ ምረትን ለግሰኝ ካለ፣ ዝርክር ከሆነ ደግሞ ከዝርክርክነታችን ተቆጥበን አይዲ ሰው ሆነን አለቀጥም ደግሞ የዋህነትና በዛ እንደሆነ ከዋህነታችን ሰተር ብለን ቆጠብ ብለን ብልጥ መሆን ካለፈ ህይወት እንማርበታለን እንጂ አንማራርበት ምክንያቱም ህይወት ብዙ ነገር ታስተምራለች ብዙ ነገር ታሳያለች ብዙ ነገር ሁሉ ነገር ታሳያለች ማለት ነው እኔ እንዲዛ ነው በህይወት ብዙ ነገር ይተምራል በተለይ ዘንድ አልহামዱሊላህ ወለከል ሐምዱ ለከሽኩር ከአስር ዓመታት በኋላ ዘንድሮ ብዙ ነገሮችን ተምሬአለሁኝ። ወላሂ እውነት ነው። አልሐምድላ ወለከ ልሐምድ ለከሱኩር አላሃለቀኒ አልሐምድላ አላ ኣጠነ ኣፍያ አልሐምድላ ኣለ ኩሉ ሸይ አልሐምድላ ወለከ ልሓምድ ለከሱኩር። ስለዚህ ከባለፈው ህይወታችን እንማርበታለን እንጂ እንማረርበት። እነዚህ ሰዎች ከባለፈው ህይወታቸው ተምረውበት ሰው ማስተምረውበት መልሰው ድል ባለ ሰርግ ተጋቡ። እንደገና ማለት ነው። ፍቅር እንደገና ፍቅር እስተመቃብሩ የሚለውንትን መጽሐፍ በእነሱ ተጻፈ ማለት ነው። እና ወዶችዬ አላህ ሱብሃነ ወተዓላ ፍቅር ይስጠን፣ ሰላም ይስጠን፣ ሀገራችንን ሰላም ያድርግልን። አገር ሰላም ስትሆን ሁላችንም ሰላም እንሆናለን ማለት ነው። ወዶችዬ እና ሰላማችሁ ብዙ ይበልልኝ። እወዳችኋለሁ፣ ከኔ በላይ ደግሞ ጀሌሉ አላህ ሱብሃነ ወተዓላ ይውደዳችሁ። ላይክ ሰብስክራይብ ለምታደርጉኝ ሹክረን ለኩም ጀዛከላሁ ኸይረን። እወዳችኋለሁ ከኔ በላይ ደግሞ አላህ ሱብሓነሁ ወተዓላ ይወዳችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።